ጉድ ጉድ ጉድ ሀይሜ ደግሞ አዲስ ፍቅረኛ ይዛ መጣች። እኔ በህግ አምላክ በህግ አምላክ የቡታጀራ ዩቱበሮች በቁጥጥር ስር ይዋሉልን፣ ታሰሩልን። እንዴ እነሱኛ ፍቅር፣ አዲስ ፍቅረኛ፣ አዲስ ፍቅር ባመጡ ቁጥረኛ የመዳም ቅመሞች እንበድ እንዴ፣ ምንጉር ነው እኔ ብድ ነው ያልኩት ብድ። ይሄ ደግሞ ከየት የመጣ ነው? የዝንጀሮ ፀጉር የተሸከመው እኔ ምለው ግን አይከብደውም? ግን ይሄን ያህል የሚያህል ፀጉር ተሸክመው እንዴ ይሄ መቼም አርቲፊሻ መሆን አለበት እንጂ ተፈጥሮ ፀጉር አይደለም። እንዴ ተርኮርኩሎ ተኮርኩሎ ወይ ተሸለተው ካልሆነ እንዴ ምንጉር ነው? ሀይሚ እንዴት አስቻለሽ ግን በብሩኬ ላይ እንደዚህ አይነት ፍቅረኛ ይዜ ስመጪ ደግሞ እኔ እኔ ረጃጅም ሰው ነው የሚመቸኝ ነው ያለችው። እኔ ረጃጅም ሰው ነው እድል የሆነው የሚቀናኝ አንቺ ንቡጥ የምታይ ልጅ እሱ እዛ ላይ በምን ተገናኝታችሁ? ማንም ይምጣ ማንም ቢም ይምጣ፣ ሀይሚዬ ግን ይቅርታ፣ ብሩኬ ነው የሚተካ ሰው የለም። ልንገረሽ፣ በጸባይም በቁመትም በምንም በምንም ይሆን። በነገራችን ላይ ብሩኬ አራዳ ነው። አዲስ ፍቅረኛ እንኳን የዛ ስት መጣ ጭራሽ አልከፋውም። እንደውም ደስ ነው ያለው እንኳን ደስ ያለሽ ብሎ ነው እየተቀበላት ማለት ነው። እሱ እንደሌላ ሰው ቅናተኛ ምናምን አይደለም። እንዳዲና እንደ ጽጌ ምናምን አይደለም በነገራችን ላይ ማለት ነው። የገባው የአራዳ ልጅ ሙድ የገባው ነው። እውነቱ ለመናገር ሀቂቃን ማለት ነው። ሀይሚ ግን እንደዚህ አይደረግም። አያብልግና ነው አይብ አይደረግም። ላዋላ ወላ እንደዚህ አይደረግም።

ቢስሚላህ የማማዝነሽ ሆነብኝ እኮ ትንሿ የማማዝነሽ አ ጀባ ጀባ ጀባ ጀባ። በኋላ ብሩኬ እንግዲህ አይዞህ ወንድሜ፣ ነፍስ ይማር ብያለሁ። ለነገሩ አንተ ምንም አልመሰለህም። ነፍስ ይማር ለዳኒ ነው እንዲህ፣ ለአንተ አይደለም። ነገ ጠዋት ደግሞ ፍቅረኛ ያንተ ተነቀስኩት ብለሽ ግንባሮች ላይ ተነቅሰሽ ሆነዬ ተነቅሰሽ ሆነዬ ጉድ አንተ በብሩኬ ላይ እንደዚህ ይደረጋል? እንደዚህ ይደረጋል? ቆይ እናንተኛ ልታሳብዱ ነው? እንዳሳባችሁ ሰላምታዬንም መራስቻለሁኝ። ለካ ሰላም አላልኳችሁም ቤተሰቦች፣ ሰላምታዬን ስትልኝ እንዴት ናቸው? ለነገር የሞተ ለነገር ሲሄድ ለነገር የሞተ ለነገር ታንቆ ምን ይባላል የሚባል አባባል አለና ገርሞኛል። ለእውነት ቸኩዬ ነው ሰላም ያላልኳችሁ። እንደኔ ነገሩ የገረማችሁ ካላችሁ እስኪ ሹክ በሎኝ እናንተም እኔ ይሄን ምንም አልወደድኩትም። እውነቱን ለማናገር ምንም አልተዋጠልኝም። ኧረ ምንም አልተዋጠልኝም። እኔ ምንም አልመሰለኝ።